ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ሰንብታችኋል? ይህ ናይል አካዳሚ ነው። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ላይክ እና ሸር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛ እና እንግሊዝኛ፣ ሂሳብ እንዲሁም ማንኛዎችም ቋንቋዎች መማር ለሚፈልጉ ተማሪዎች ሸር አድርጉልን። ዛሬ ይዤላችሁ የመጣሁት ደግሞ ረጃጅም አረፍተ ነገሮችን እንዴት አድርገን ማንበብና መጻፍ እንደምንችል በትግስት ረጋ ብላችሁ ከመጀመሪያው እስከ መጨረሻው መመልከት ብቻ ነው የሚጠበቅባችሁ። አማርኛን እንዴት አድርገን ማንበብ እንችላለን? አማርኛ ማንበብ አስቸግሮኛል፣ አማርኛ መጻፍ አስቸግሮኛል፣ ቴክስት መጻፍ አልችልም፣ ጸሎት ማድረግ ፈልጌ ጸሎት ለማድረግ ተቸግሬያለሁ፣ እንዲሁም ቁርኣን መቅራት ፈልጌ ቁርኣን መቅራት አልቻልኩም፣ ሌሎችም ተቋማት ላይ ሂጄ ጣቴን እየሰደድኩ በጣቴ ነው የምፈርመው ለምትሉ፣ ብዕርና እስክሪብቶ መጻፍ አልችልም ይዤ መጻፍ አልችልም እና ተቸግሬያለሁ ለምትሉ ቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በማንኛውም የሶሻል ሚዲያ አማራጮች ልታገኙ ትችላላችሁ። በውስጥ መስመር ከሶስት ወር እስከ አራት ወር ባልበለጠ ጊዜያት ብቻ አማርኛን አቀላጥፋችሁና አቀላጥፋችሁ እንድትጽፉና እንድታነቡ እናደርጋለን። ይህ የኛ ኃላፊነት ነው። ብዙዎች ተማሪዎችም በዚህ ወራት ብቻ ተለውጠውበት፣ አንብበው፣ ጽፈው የራሳቸውን ሕይወት የሚመሩበት ደረጃ ላይ የደረሱበት ስለሆነ እናንተ የሚጠበቅባችሁ ቀጥታ መደወል እኛን ማናገር ብቻ ነው። ቀጥታ ትምህርቱን ከሰኞ እስከ ዓርብ እያስተማር ነው የምንገኝበት ኦንላይን ቻናል ነው። እናንተ እያንዳንዱን ትምህርት በትዕግስት መመልከትና መማር አሊያም ደግሞ በውስጥ መስመር መማር ለማትችሉ ደግሞ ከዚህ ጋር ዩቲዩብ ላይ በመጠቀም መማር ትችላላችሁ። በየቀኑ የሚለቀቁ ቪዲዮዎች ከእናንተ ጋር እንዲደርሱ ሰብስክራይብ የምትል በተኗን ጫን ስትሉ ሁሌም በየሰዓቱ የሚለቀቁ ቪዲዮዎች ከእናንተ ጋር ይደርሳሉ ማለት ነው። ከዚህ በተጨማሪ ደግሞ ቴሌግራም ግሩፕ አለን። ከዛ ላይ የምትጽፉትን ነገር በቀጥታ በማስቀመጥ ከየትኛውም ቻናል የጻፋችሁትን እኔ ግሩፕ ላይ ብታስቀምጡልኝ ስጠታችሁን በየቀኑ እያረምኩ የማስቀምጥላቸውን የሚሆነው። ማንኛውም መማር የሚፈልግ ተማሪ ካለ ለእሁድና ለቅዳሜ ብቻ ያለምንም ክፍያ የእንግሊዝኛ ትምህርት እያስተማርነ ነው የምንገኘው ቻናሉን፣ ግሩፑን ጆይን አድርጋችሁ መግባትና መማር ትችላላችሁ። ዘወትር ቅዳሜና እሁድ ከአምስት ሰዓት እስከ ስድስት ሰዓት እንግሊዘኛ ትምህርት ለጀማሪዎች እያስተማርን ነው የምንገኘው። እያንዳንዱ ማንኛውም ይህን ቪዲዮ መመልከት የሚችል ሁሉ ሰብስክራይብ እያደረገ ግሩፑን ጆይን እያደረገ መማር ይችላል ማለት ነው። ቅዳሜና እሁድ እሁድ ለየት የሚያደርገው ምንድን ነው? ያለምንም ክፍያ ለእናንተ እገዛ ብቻ የምናደርግበት ቻናል ነው። ከዛ ውጭ ግን በውስጥ መስመር ደግሞ ገብታችሁ መማር ለምትፈልጉ ወርሃዊ ክፍያ እየከፈላችሁ በአጭር ጊዜ እንድትማሩ እንድትለወጡ የምናደርግበት ይሆናል ማለት ነው። ዛሬ ይዤላችሁ የመጣሁት ደግሞ እጥር ያለች ረዥም ምንባብ ብለን የምንይዛት ነች። እስኪ እስከመጨረሻው መጨረሻው አብራችሁን ረጋ ብላችሁ ለማንበብ ሞክሩ እና እኔ ከማንበብ በፊት ግን እናንተ ቀድማችሁ አንብባችሁ እኔ ካነበቡ በኋላ ደግሞ ስተታችሁን እንድታገኙት ረጋ ብላችሁ መጀመሪያ ማንበብ ይጠበቅባችኋል። ቀጥታ ወደ ትምህርቱን እንሂድ። አ ን ዳ ን ዴ አንዳንዴ እ ኮ እ ኮ ም ን ም ምንም ሳ ይ ጎ

አሁንም በድጋሚ ረጋ ብዬ ላንብብላችሁ። አንዳንዴ አ ን ዳ ን ዴ አንዳንዴ እኮ ምንም ሳይጎድለን ትዕግስት ማጣት ብቻ ባለንበት ያስቀረናል። አንዳንዴ እኮ ምንም ሳይጎድለን ትዕግስት ማጣት ባለንበት ማጣት ብቻ ባለንበት ያስቀረናል። ይህች ዓለም ትንፋሹን ዋጥ አድርጎ አርጎ ለረጅም ጊዜ የቆየ የሚያሸንፍባት መድረክ ናት። ይህች ዓለም ትንፋሽ ዋጥ አርጎ ረዥም ጊዜ የቆየ የሚያሸንፍባት መድረክ ናት። መጀመሪያ ለምትፈልገው ሳይሆን ለሚያስፈልግህ ቅድሚያ ስጥ። መጀመሪያ ለምትፈልገው ሳይሆን ለሚያስፈልግህ ቅድሚያ ስጥ። ቤተሰብ። እቺ አጥር ያለች ከአረፍተ ነገር ትንሽ ከፍ ያለች ረዘም ያለች ምንባብ ነች። እቺ ምንባብ ረጋብራችሁ በማንበብ ስትጨርሱ እንደ ጻፋችኋት ቴሌግራም ግሩፕ ላይ አለ፣ ከዛ ላይ ያስቀምጡልኝ ያንዳንዷን ስተት የማይላችሁና የማርምላችሁ ነው የሚሆነው። እናንተ የሚጠበቅባችሁ ረጋ ብላችሁ ማንበብ፣ ረጋ ብላችሁ መከታተል፣ እንዲሁም ደግሞ በውስጥ መስመር መማር ለምትፈልጉ በውስጥ መስመር ቀጥታ መደወል፣ በኢሞ፣ በዋትሳፕ፣ በቴሌግራም፣ በማንኛውም የሶሻል ሚዲያ አማራጮች ልታናግሩን ትችላላችሁ። ከዚህ በተጨማሪ ደግሞ ሰብስክራይብ ያደረጋችሁ ይህን ቪዲዮ ማንበብ እና መጻፍ የምትችሉ ሁሉ እያንዳንዱ ሰብስክራይብ ማድረጋችሁ እንዳትረሱ፣ ምክንያቱም ለእናንተ ሰብስክራይብ ማድረግ ለእኛ ትልቅ ድጋፍም ስለሆነ ከዚህ በተጨማሪ እንዳልኳችሁ ቅዳሜ እና እሑድ ቴሌግራም ግሩፕ ላይ እያስተማርን ነው የምንገኘው። ከአምስት ሰዓት እስከ ስድስት ሰዓት ባሉ ሰዓት ብቻ እንግሊዘኛ መማር የምትፈልጉ ካላችሁ ከዛ ላይ ሳይን አድርጉን። ቀጥታ መጀመርም ስለምትችሉ ዛሬውኑ እንጀምራለን። ቅዳሜ መጀመር ስለምንችል እያንዳንዱ በቅዳሜ ቀናት ሁሉ ስለምንማር እሁድና ቅዳሜን ተጠቅመን የገዛ ትምህርት እያካሄድን ነው የምንገኘው። እናንተ የሚጠበቅባችሁ ሰዓታችሁን አመጃጅታችሁ ሃሎ ማለት ብቻ ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ክላስ እስከምንገናኝ መልካም ጊዜ ተመኘሁ።